ሰቆቃወ እህሬ ሕፃኑ የእህሬ የያይቆብ እርቅሾ ልጅ ፈጥኖ ሞተ። እስመ ዮሴፍ እንዶረ ገሊላ ነጸሮ ባይኑ የገሊላ ቡዳ ዮሴፍ ባይኑ ተመልክቶታልና ፈጥኖ ሞተ። ፍጡነ ፈጥኖ አንቀጽ አጎለማሽ፣ አንቀጽ አጎለማሽነቱ ሞተ ላለው ሞተ ማሰሪያ አንቀጽ ይሳባል እንጂ አይሳብም።

ፈጥኖ ብለህ ከፈታ ቦዝ ታደርገዋለህ።

ህፃኑም ብትለው የያይቆብ ልቅሶ ህጻኑም ማለት ትችላለህ። ግን በባይል ብትፈታው ደግሞ የያይቆብ ልቅሶ ህፃን ፈጥኖ ሞተ ብለህ ትፈታ። ወረደ ዮሴፍ መንገለ ገዳም ወሊሳ ይንዐው እምነገዳም አንበሳ አንበሳ፣ በኵናተ ሌዊ ወሮቤል ተሰዶ ዘዘተቃተለ ዮሳ። ወረደ ዮሴፍ መንገለገዳም ወሊሳ። ዮሴፍ አርበኛ ወደ ጫካዎች ወደ በረሃዎች ወረደ ሄደ ተራመደ። ይንዐው እምነገዳም አንበሳ አንበሳ ከዛ ከበረሃ አንበሳ አንበሳን ያድን ዘንድ ዮሴፍ ወደ በረሃዎች ሄደ ወረደ። በኵናተ ሌዊ ወሮቤል ተሰዶ ዘዘተቃተለ ዮሳ። ዮሳ የሚጋደለው የሆነ የሚዋጋው የሆነ የሌዊና የሮቤል ጦር መሰደድ፣ በሌዊና በሮቤል ጦር መሰደድ ከበረሃ አንበሳ አንበሳን ያድን ዘንድ ዮሴፍ ወደ በረሃዎች ወረደ። ወረዳ ያለው ማሰሪያ አንቀጽ ይስባል እንጂ አይሳፍም። ዮሴፍ የቅኔ ባለቤት መንገለ ያለው አገባብ ፍቺው ወደ ሙያው መገስገሻ ገደ ከሙያው መነሻ መነሻ እህ የታ ኔትወርክ ነው። አይሰማም? ይሰማል በል እሱ ኔትወርክ ይዞት ነው። እናንተ በሉት። እሱ ወረደ ዮሴፍ መንገለ ገዳም ወሊሳ ይንዐው እምነ ገዳም አንበሳ አንበሳ በኵናተ እሱ ወረደ። ማያውን ምን አድለው ተፈቷል፣ አይደል? አድለው ማያውን ወረዳ ልማት ስራ እንቅስፋን ጄሳም ዮሴፍ የቅኔ ማለቤት መንገለ አገባብ ፍች ወደሞ የመገስገሻ አገባብ መነሻ ነው። መገስገሻ ነው። ትክክል ነው። እኔ እኮ ምን ነው መስሎኝ ነው መንገለ አገባብ ፍች ወደሞ የመገስገሻ ዋ አገባብ ፍች ነሞ አጫፋሪ ገዳም ሊሳቦ ተጫፍሮ የመገስገሻ ማለቤቶች ይህን ይንዐው ዘንድ አንቀጽ የምናገባፍች ከሞ የመነሻ ገዳም የመነሻ ባለቤት አንበሳ ይንዐው ተሳቢ በአገባፍች በመቀሪ ሙያ ማረጃ ኩናት ተሰዶ ምሳሌ ኩናት ስም ተሰዶ ወርክ ተመስሎ የማረጃ ባለቤት ዋ አገባፍቹ ነው። ሙያ ጨፋሪ ለቢሮ ቢርቦ ተጫፍረው ጫፍረው የኩናት ዘርፎች ዘአገባፍቹ የምቅጥል ቅጽልነቱ ለኩናት ዘንዳ ስር ዘይጠብቀዋል ተቃተል እንዳ ዘይጠብቀዋል የወሳይ ቅጥል ባለቤት አዎ። ጥያቄ ካላችሁ ጠይቁ። አርዌ ስደተ ነዐውተ ዕዝራ ሱቱኤል ሕይወታት ኢረከቡ፣ አርዌ ስደት አምጣነ ተሰወረ ውስተግቡ፣ ወኀበ ገዳም ቦአ ወማሰነ ቦሙ ለነዐውተ ዕዝራ ዘቀርቡ። አርዌ ስደተ ነዐውተ ዕዝራ ሱቱኤል ሕይወታት ኢረከቡ አርዌ ስደተ ስደተ አውሬን ወይም ስደት ነብርን ነዐውተ ዕዝራ ሱቱኤል ሱቱኤል የተባለ ዕዝራ የዕዝራ አዳኞች ሕይወታት ኢረከቡ አላገኙትም አላገኙም ያን አውሬ ስደትን አላገኙም ነብር ስደትን ማለት ነው። አርዌ ስደት አምጣነ ተሰወረ ውስተግቡ ግቡ ያነብር ስደት አምጣነ ተሰወረ ውስተ ግቡ ከጉድጓዱ ተደብቋልና፣ አላገኙትም። አዳኞች ህይወታት አላገኙትም። ወኀበ ገዳም ቦአ ወማሰነ ቦሙ ወደ በረሃም ገብቶ ለነዐውተ ዕዝራ ዘቀርቡ የቀረቡ የሆኑ የዕዝራ አዳኞች ህይወታቶች ለነዚያ ላይ አዳኞች ህይወታት ጠፍቶባቸዋልና፣ ወደ በረሃ ገብቶ ጠፍቶባቸዋልና፣ ያና ነብር ስደትን የዕዝራ አዳኞች ህይወታት አላገኙም። እሺ አርዌ ስደት ምሳሌ አርዌ ስደት ወርቅ ተመስሎ የኢረከቡ ተሳቢ ነአውት ሕይወታት ምሳሌ ነአውት ሰሞች ሕይወታት ወርቅ ተመስሎ፣ የቅኔ ባለቤቶች እዝራ የነአውት ዘርፍ ሱቱኤል የተባለ የእዝራ ቅጽል የእዝራ ቅጽል። እሺ አርዌ ስደት ምሳሌ አርዌ ሰም ስደት ወርቅ ተመስሎ፣ የአስረጅ ባለቤት አምጣነ አገባብ ፍቹና የሚያው አስረጂ ተሰወረ እንዳያስር 10 አስረጂ ይጠብቋል ውስተ አስረጅነቱ ይረከብላለው ተሰወረ ብሎ እንዳያስር 10 አስረጂ ይጠብቋል። አምጣነ ይጠብቋል አው ውስተ አገባብ ፍቹ ከሚያው መነሻ ግብ ግብ ዋጋ ዋጋ

ዘ- አዳራሽ ፍቺ የሚያውቅ ቅጽል ቅጽልነት እና ላለው ቀርቡ እንደ አስር ዘይ ጠብቆ አው የኔታ ወማሰነ ቦሙ አፍዛዥ ነው፣ አውራጅ ነው። እዚህ አፍዛዥ ነው። ያኛ ሰነቦሙ አውራጅ ነው። ወኀበ ወኀበ ገዳም ቦአ ያለው ነው አውራጁ ወማሰነ አፍዛዥ ነው።

ሁለቱ ስላለ ነው እና ያው ማሰን እንዳያስር ወ በወወርዶ ማሰን እንዳያስር አምጣ ነው ይጠብቃል ነው በወወርዶ ማሰን እንዳያስር አምጣ ነው ይጠብቃል። እሺ። ደንገጸ ወልደ ገሊላ እስመ በዘኬብሮን ዕብን እንተ ይሰብር ኃያሌ ሰበረ ቢረሌ ሰበረ ቤረሌ እንተ ይሰትያ ሄሮድስ መምለኬ ይእቲ ጽሌ ዕጹ ወይነ ወይነ ሉዐሌ ነቢሮመ እመንበር ወይሌ አ ደንገጸ ወልደ ገሊላ የገሊላ ልጅ ሄሮድስ ወይም ስደት ደነገጠ። አ እምነ ስመ በዘ ኬብሮን እብን እንተ ይሰብር ኃያሌ ብርቱን የሚሰብር የኬብሮን ደንጃ በኬብሮን ደንጃ ብርሌን ሰብሯልና ብርሌን ሰብሯልና የገሊላ ልጅ ደነገጠ። እንተ ይሰትያ ሄሮድስ መምለኬ ይእቲ ጽሌ ይች የምትሆን ታቦት ታቦትን የሚያመልክ ሄሮድስ ሄሮድስ ዕጹበ ወይነ ወይነ ሉዐሌ ነቢሮመ እመንበር ወይሌ ከዛ ከዙፋን ልቅሶ ተቀምጦ የከፈታ መጥ ዕጹብ የሚሆን የከፈታ ወይን የከፍታ ወይን ወይንን ጽሌን የሚያመልክ ሄሮድስ እንተ የሰትያ የሚጠጣባት የሆነች ብርሌ ብርሌን ሰብሯልና ብርሌን ሰብሯልና በዛ በኬብሮን ደንጋይ ብርሌን ሰብሯልና የገሊላ ልጅ ደነገጠ። ደንገጸ ማሰሪያ አንቀጽ ይስባል እንጂ አይሳብም። ወልድ የቅኔ ባለቤት፣ ገሊላ የወልድ ዘርፍ እስመ አገባብ ፍቹና ሙያው አስረጅ አስረጅነቱ ደንገጸ ላለው በአገባብ ፍቹ በቁምቀሪ ሙያው ማድረጊያ ዘርፍ ደፊ ዘርፍ ደፊነቷ እብነ ኬብሮን የሚያሰኝ ኬብሮን የእብን ዘርፍ እብን የማድረጊያ ባለቤት እንተ አገባብ ፍቹ የሙያው ቅጽል ቅጽልነቱ እብን ላለው ይሰብር እንዳያስር እንተ ይጠብቃል። ኃያሌ ኃያሌ የሰብር ተሳቢ ሰበር እንዳያስር እስመ ይጠብቃል ቢረሌ የሰበረ ተሳቢ ሰበረ ቢረሌ አማርኛ ጨራሽ አዎ እንታ አገባብ ፍቹ ይኸው የው ቅጽል ቅጽልነቱ ቢረሌ ላለው ይሰጥ ያንደ እንደ ያስር እንታ ይጠብቃል። ሄሮድስ የቅጽል ባለቤት ሄሮድስ መምለኬ ምሳሌ እ ሄሮድስ መምለኬ ምሳሌ ነው። እሺ ሄሮድስ መምለኬ ምሳሌ መምለኬ ሰም ሄሮድስ ወርቅ ተመስሎ የቅጽል ባለቤት ይእቲ የጽሌ ቅጽል ጽሌ የመምለኬ ተሳቢ ዘርፍ ነው። ተሳቢ ዘርፍ አዎ እሺ፣ ተሳቢ ዘርፍ ዕጹብ የወይን ቅጽል ወይን ወይን ወይን የቢረሌ ተሳቢ ያንን የሚጠጣባት አዎ የይሰትያ የይሰትያ እሺ፣ ወይን ወይን የይሰትያ ተሳቢ ሉዐሌ የወይን ዘርፍ ነቢሮ ጎዛ ንቀጽ ይስባል እንጂ አያስርም። መትራስ እማገባ ፍቹ ከሞየው መነሻ መንበር ወይሌ ምሳሌ መንበር ሰም ወይሌ ወርቅ ተመስሎ የመነሻ ባለቤት አው ጥያቄ ካለ ጠይቁ።